ለሊተኝ ተደረው ለሊት ጧት ሲነሳኩ ማገኙ አይመስለኝም። ካሁን ካሁን የሆነ ነገር ነገረችው ብላ ስለምታስብ ልጄ በቃ የሆነ ነገር የምታደርገው ነበር የሚመስለኝ። የህይወቴ ያጋር ብዬ ያሰብኳት አብራ የምትኖረ ሴት እንግዲህ የፈለገ እናቴ ፍላጎት ባይኖራትም ከልጅቷ ጋ እኔ የእናቴን አሁን ሰው ለሚረዳ ሰው የእናቴ መታመም ተጠቀሚ አሁን ትከለክለኝና መድኃኒት ትሰጠኛለች መድኃኒት በባዶ ወደ ነው ወስደው ጨጓራዬን ያቀጥለኛል። ውሃ ስፈልግ አትሰጠኛል። ከዚህ በፊት እንዴት እንዴት ሆና ማውራትና እጇ መንቀሳቀስ እንደጀመረ እኔና ፈጣሪ ነው የሚያውቀው። ከደረሰባቸው እንግዲህ እዚጋ ቅዝቃዜው እንዲቀላይ ስታዩ እንጂ ማታ ላይ ያለ ቅዝቃዜ ቅዝቃዜ አይደለም ልብስ ልብስ ቀርና ቅዝቃዜው ግሪን ይጠዘጠዘኛል። ከመጀመሪያ ጀምሮ አንተ ጋር ያለውን ዶክሜንት አላሳይም ብለህ የከለከልከኝን ዶክሜንት አሳይታይም ቢሆን ኖሮ እናቴም ያው በሽተኛ ሆና ትቀራለች። እኔም እች ልጅ የሆነ ነገር አድርጌ እጄን ለመንግስት ነበር የምሰጠው። ለማመን እኔ ራሴን ራሴ ቁጣራትር ያለው እናቴ ተቀይማኝ ነው ፊት ምትነሳኝ በጣም የምታመነጫጭቅ ምናም ብዬ ሁሉ ራሴን ሁሉ እስከ እስከመውቀስ ደረጃ ደርሼ ነበር ግን ያንደዛ እንዳለ አሁን ጤናውት ውት እንዴት ነው? እግዚአብሔር ይመስገን ተመስገን ነው። አሁን እንዴት ተመሽሻል? ሊላል አይደለ እንዴ በጣም ፊትህ እንዳየች ጭራሽ ድርጊቱን ከመካደው ማልፋ እናቴን ስሰር በሞትሽ ምናምናም ስትል ነበር። ምክንያቱም እስቲ በአንተ በኩል ሆነ እስቲ ቆም ብለህ አስቦ እናትህ በሞት አንተ የእሷ መዳን እየተጠባበቅኩኝ እሷ በሞት በሞተች እያለች ስትለኝ ውስጤ የሚሰማኝ ስሜት ልነግር አልችልም አንነትናያለ ሰው ነች። ጣዝ ወገቤ ሊገለኝ፣ እባክሽ ወገቤ፣ ኧረ ወገቤ። በደንብ ሆነ እስኪ ወንድ ነሽ፣ ንገሪው። አንቺንም እሱን ደፍቼ ነው ማስቀምጠልሽ። ሶስታችንም ተያይዘን ነው የምናልቀው። ወጣ እሱ ምን ባረገ? ምን ብትውታ ትምሳይ ምን ያን እንደምጠኝ በደንብ አውቃለሁ። አረ ተይ ተይ፣ ልጄ ተይ ተይ፣ ለ ነገ ለልጆችሽ አስቢ። አንድ ሴት ልጅ ነሽ፣ ነገ ምን እንደሚደርስብሽ አታቂ ራሽ። ለኔ መልስ። አረ ጥጋብ ልሽሽ እኮ ነው ያልኩሽ እንዴ፣ ባሰብኩልሽ ደግሞ። ደሞ አጋጭሽ ማን ነው? ምትንገባክም እንደዚህ ነው መንገባክም

በቃ ግዴ እንድትሞቺ። ማን እና ምንድን ነው የምትፈልገው? በደንብ ተሰቃይተሽ እንድትሞቺ ነው። እሺ ሁኔታ ምን ተንፈቅሽት እኔ አንቺን እንትን እያልኩ ነው የተፈጠረው ነው ነገር። ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? እኛ አለን በጤና። ሰሞኑን እየተፈጠረ ካለው የባልና ሚስት ታሪክ ጋር በተያያዘ እጅግ በጣም የተወሳሰበ ታሪክ ነገር ውስጥ ገብተናል። ምክንያቱም ሚስትየው ባልየው በሌለበት የመጣች እናትየውን ትደበድባል ምግባት ታሰቃያትና እጅግ በጣም የተለያዩ ጫናዎችን ታደርስባት ነበረ። ይህንን ነገር ለማረጋገጥ የተወሰነ ካሜራዎችን ደብቀን የተከታተላችሁትን አይነት ነገር የተፈጠረውን ነገር ሁሉ ታውቃላችሁ። አሁን ባልየው አውቋል። ባልየው ማወቁን ተከትሎ ከሚስትየው ጋር አገናኝተን ያለውን ነገር እንዲያወሩ ስናደርጋቸው እናትየው በጣም ያንን ጩኸት ያንን መጫጫ ልጅም ደግሞ ሚስትን ገላለሁ በሚልበት ሰዓት የተፈጠሩ ነገሮችን መቋቋም ስለከበዳት ስለነበረ እናትየው ፌንት አድርጋ ወድቃብናለች። እውነቱን ለመናገር ከሆነ አፋፍሰን ወደ ሆስፒታል ይዘናቸው ሄደ ነበረ። ለካሜራ ስለማይመችሱ ነገር መቅረጽ አልቻልንም እና ስለተፈጠረው ስላለው ነገር በተወሰነ መልኩ ልንገራችሁ ብዬ ነው ነው ዛሬ የተገኘሁት። ምንድነው የተፈጠረው ቤት ውስጥ እንደዛ ሲጫጫሁ ከነበረበት ሁኔታ በኋላ አፋፍሰን እናትየውን ወደ ሆስፒታል ይዘናቸው በሄድንበት አጋጣሚ እጅግ በጣም የተወሳሰበ እዛ ሆስፒታል ከደረሰን በኋላ እናትየው ያጋጠማቸው ተጨማሪ ምርመራዎችን ከወደቁበት ፌንት ካደረጉበት ነገር በተጨማሪ ምርመራ ተደርጎላቸው ነበረ ምርመራ ሲደረግላቸው በትክክል ኪኒናቸውን በትክክል መርፌ ወይም ደግሞ በትክክል የተሰጣቸውን መድሃኒት እየወሰዱ እንዳልሆነ ታውቋል ለዛም ነው ረጅም ጊዜ ሽባ ከሆኑ በኋላ የማይድኑበት ሁኔታ የተፈጠረው። ያ ማለት ሚስትየው በስነስርዓት ምግብ እየሰጠቻቸው እንዳልሆነ በስነስርዓት ደግሞ መድኃኒታቸውንም እየሰጠቻቸው እንዳልሆነ የሚያሳዩ ብዙ ጥቆማዎችን ነው ነው እዛ ከዶክተሩ ያገኘ ነው ማለት ነው ነው አሁን በተወሰነ መልኩ ከእናትየው ጋር ጤና ጋር በተያያዘ የተወሰነ ማገገምና የተወሰነ እናትየው ነርቮቿ እግሮቿ በተወሰነ መልኩ መንቀሳቀስና ጤነኛ ማነትም አሳይተዋል እናትየው በተወሰነ መልኩ በደህና ሁኔታ ነው ያሉት። ያው ሆስፒታሉ እንደ ህግ ሆኖ ለካሜራ ወይም ደግሞ ለሚዲያ አካላት የተወሰነ ዝግ ስላደረጉ ካሜራውን እዛ ውስጥ አስገብተን መቅረጽ ስላልቻለ ነው የተፈጠረውን ያለውን ነገር ለእናንተ ማሳወቅ ስላለብን ነው ነው እስኪ ቤት ከገቡ በኋላ እኔም በተለያየ ስራዎች ተጠምጄ ስለነበረ ያለውን ሁኔታ ከሆስፒታል ያለውን ነገር ነው ነው ማቀው። አሁን ግን እቤት ገብተዋል። እስኪ እዛ ሄደን ደግሞ የሚፈጠሩትን ያሉትን ነገሮች ምናልባት ሁኔታዎች ከፈቀዱልኝ ከቻልኩኝ፣ ዛሬ ካልቻልኩኝ ደግሞ ወደ ከሳት አካባቢ ወይም ወደ ማት አካባቢ ሄጄ በአካል ያለው ነገር ሁሉ የማቀርብላችሁ ይሆናል። ቪዲዮን ተከታትለን ደሞ የእናትየውን ሁኔታ ቤት ከገቡ በኋላ ያለውን የምንቀጥልላችሁ ይሆናል እስከዛው ሰላም አብራችሁ። ሰላም የተከበራችሁ የጋዜጠኛው ዩቲዩብ ቤተሰቦች እንዴት ናችሁ? ዛሬ በጣም ደስ በሚል ሁኔታ ማለትም በነጌዲዮም ቤት ውስጥ እንገኛለን። እነጌዲዮም በቀደም ከተፈጠረው የዛ ሁሉ ግብግብ በኋላ ማዘር በተወሰነ መልኩ ጥሩ ሁኔታ ላይ አልነበሩም እና ሆስፒታል ነበረ ሰሞኑን ከርመው፣ ዛሬ በምናየው መልኩ ማዘርም ትንሽ ቀለል ብሏቸው ማለትም ከሆስፒታል ተመልሰው ደህና ሆነው ወደ ቤት መጥተዋል። ከእነሱ ጋር የሚኖረን ቆይታ የደረስንበትንም ነገር እናንተ ማወቅም ስላለባችሁ ጭምር ልናካፍላችሁ፣ ጌዲም አለ እናትየውም አሉ። ያው የምናደርገውን ጨዋታ እንድትከታተሉኝ ጋብዛለሁ። አብሯችን ቆዩ። ሰላም ጌዲ። ሰላም ነው? እንዴት ነው? ሰላም ነው። ሰላም እግዚአብሔር እስኪ ስለነበረው ነገር በተወሰነ መልኩ አጫውተኝ። በቀደም ስንለያይ ለመጨረሻ ጊዜ ቤት ውስጥ በጣም ከባድ ጫጫታ፣ ያው ከባለቤትህም ጋር መግባባት ተፈጥሮ በጣም ከባድ ትርምስ ውስጥ ነበራችሁ። በእናትህ ላይ በሆነው እየሆነ በነበረው ነገር ላይ በተወሰነ መልኩ ከካሜራ በስተጀርባ ሆነህ ድብቁን ካሜራ እዚህ አስቀምጠን እያንዳንዱ ነገር እየተከታተልን ነበር። እና የተወሰነ ተከታትለን በደንብ መረጃን መያዝ እንችል ነበር። ያው አንተ ስሜታዊ የሆነ ይገባኛል፣ በእናትህ ላይ እየተፈጠረ ያለው ነገር በሩን ገንጥለ ገብ ገብተሃል እና ከዛም በኋላ ከባለቤትህ ገማ ለመግባባት ተፈጥሮ በጣም ነው ነው ስንጫጫ የነበረው። ያው ባለቤትህም ስታደርግ የነበረው ነገር በጣም ደስ የማይል ነገር ነበር። በእርግጥ እንደ በቀል ይዛ ከእናትህ ጋር በጣም ከባድ የሆነ እያሰቃየቻቸው ምግብ እስከመከልከል የተለያዩ ነገር እስከማድረግ መድኃኒትም እስከ መከልከል ደረጃ ደርሳ ነበር እና በዛ መሀል ስንጫጫ፣ ያው ማዘረህም ፌንት አድርገው ነበር። የዛኔ ተጫጫኸን ሆስፒታል ይዘን ነበር የሄድነው። ካሜራው በዛ ሁኔታ ነበር የተቋረጠው። እና ከዛ በኋላ ምንድ ነበር የተፈጠረው? እስኪ ትንሽ አብራርታ። የተወሰነ ነገር በጣም አስቸጋሪ ነበረ። ማለት እኔ ያለችኝ እሷ ነች። እሷን ማጣታለሁ ብዬ በጣም በጣም ፈርቼ ነበር፣ እውነቱን ለመናገር ማለት ነው። ምክንያቱም ምን መሰለ፣ ከዚህ በፊት እንዴት እንዴት ሆና ማውራትና እጇ መንቀሳቀስ እንደጀመረ እኔና ፈጣሪ ነው የሚያውቀው፣ ከደረሰባቸው እንግዲህ እና ዳግም ወደዛ ነገር ውስጥ ትመለሳለች ብዬ ፈርቼ ነበረ። ምክንያቱም አንድ ሰው በህይወት ሲኖር የሚፈልገውን ነገር ካልነገረ አንተ አትረዳም። በአይን እንቅስቃሴ ብቻ በጣም ለተመልካችም ይከብዳል። ቷል የሆነ ነገር ብትፈልግ እዚህ ጋር ቀብሌ ለማለት ራሱ መናገር የግዴታ አለ እና ያ ነገር ውስጥ ድጋሚ ትገባብኛለች ብዬ በጣም ፈርቼ ነው። ምክንያቱም አሁን ከዚህ በኋላ ያለዋት እኔ ነኝ። ማንም ሰው እኔ እውነቱን ልንገርህ ከዚህ በኋላ ሰውማ ምንም አይመስለኝ። አረ እንደዛማስ አይደለም። እውነቱን ለመናገር ከሆነ ለምሳሌ ባለቤታ አልታመነችም፣ አንተ ግን እየታመንክላት ነበር። አየህ የባለቤትህ አይነት መጥፎ አይነት ሰዎች ስለልቦና ያላቸው ሰዎች ያሉትን ያህል ልክ እንዳንተ ደግሞ ንጹህ አእምሮ ያላቸው በንጹህ አእምሮ ደግሞ ነገሮችን የሚያደርጉ ሰዎች እንዳሉም ደግሞ በተመሳሳይ ማወቅ መቻል አለብህና እንደዚህ አይነት ድምዳሜ ላይ እንዳትደርስ። አሉ ሞልተዋል እኮ። አሁን አንተ እንዳልከኝ መጥፎ ሰው እንዳለ መልካም ሰው አለ። ግን በዚህን ያክል ይሆናል ብዬ እኔ በፍጹም አልገመትኩም፣ በፍጹም ማለት እንደዛ እናቴን ያገላበተች ስታስታምም እንግዲህ በአይኔ ያየውትን ነገር ነው ምነግር። በጣም ለእናቴ መልካም የነበረች ልጅ እቤት ስትገባ እንዴት ጭራቅ ሆና እንግዲህ በጣም ለማመን እኔ ራሴን ራሴ ቁጣራጥር ያለው እናቴ ተቀይማኝ ነው ፊት የምትነሳኝ፣ በቃ በጣም የምታመነጫጭቅ ምናምን ብዬ ሁሉ ራሴን ሁሉ ስተሞቀስ ደረጃ ደርሼ ነበር። ግን ያ እንደዛ እንዳለ አሁን እቺ ልጅ እንዳያት ከሆነ ቆንጆ ነች፣ ምንም ነገር አይወጣላት፣ ግን ስነ ምግባሯን ደግሞ በምንም ልትገምተው አትችልም። በጣም ማለት እናቴ ሊያደረገችው እንደዛ እናቴን ስታሰቃይ፣ እንደውም እግዚአብሔር ይስጠህ አንተን በዚህ አጋጣሚ ማለት ነው። ምክንያቱም ያቺን ፓርት ብቻ ተመልክቼ እንደዘውንኩ እንግዲህ አስበው ከመጀመሪያ ጀምሮ አንተ ጋር ያለውን ዶክሜንት አላሳይም በላይ የከለከልከኝን ዶክሜንት አሳይታይም ቢሆን ኖሮ እናቴም ያው በሽተኛውን አትቀራለች። እኔም እች ልጅ የሆነ ነገር አድርጌ እጄን ለመንግስት ነበር የምሰጠው። እውነቱ ለመናገር ከሆነ ያው አንተንም እንደዚህ የደበቅነህ ምንድን ነው፣ የመጀመሪያ ቀን ሪከርድ ካሜራው ተደብቆ ሪከርድ ማድረግ ከጀመረበት ሰዓት ጀምሮ ብናሳይህ ለአንተ ያው በቂ ማስረጃ፣ በቂ ምርመራ፣ ምን አይነት ነገር እያደረገቻቸው እንደነበር መድኒት በትክክል ትሰጣቸዋለች ወይ ሰት ትሰጣቸውም፣ በትክክል ትንከባከባቸዋለች የሚለውን ነገር አንደርስበትም ነበር። አንተ ስሜታዊ ትሆንንና የመጀመሪያው ደቂቃ ላይ ያው ሳሳየህ እንደነበረው ገንጥለህ ትገማለህ ብለን ስለፈራን ስለነበረ እና በቂ መረጃ መያዝ ስለነበረብን ነው ነው በደንብ ቪዲዮችን ካጠራቀመን በኋላ ያው እናትህ ላይ እነዚህ ነገሮች እየሆኑ ነው እንድታይ ምናም ብለ ያው ነገሩም ግዴታም ስለነበረ አንተ ማየትም ማወቅም ስለነበረብህ ወደ መጨረሻ ያሳየንህ እና እንደጠበቅ ነው እንደፈራ ነው ሆነ። አንተም ዘለህ ገባህና ነገሮች እንትናሉ እንጂ ከዛ በላይም መረጃ ማያዝ እንችል ነበር። አሁንም በቂ መረጃ ይዘናል። ግን በጣም ማለት የዛ የመጀመሪያ ጊዜ እንደተመለከቱት በጣም ከባድ ነው። እውነቴ ነው የምልህ። ምክንያቱም የህይወቴ አጋር ብዬ ያሰብኳት አብራ የምትኖረዋ ሴት እንግዲህ የፈለገ እናቴ ፍላጎት ባይኖራትም ከልጅቷ ጋር እኔ የእናቴን መታመም አሁን ሰው ለሚረዳ ሰው የእናቴ መታመም ተጠቅሜ ምክንያቱም እናቴ አታርግ ያለችኝን ነው እናቴ ታማለች፣ እንግዲህ ማውራት ምንም ምንም ስለማትችል ብዬ ልጅቷን ወደ ራሴ አንድ አካል አድርጌ ጠቅልዬ ያስገባኋት ወደ ኔ ከብቷል። ምክንያቱም ለእናቴ የምታደርግልኝ ነገር መልካም ነው እያየዋት፣ ግን እናንተ ጋር ይህን ነገር ቅሬታ አምጥቼ እናንተን ይህን ጉዳይ አጋልጣችሁ ባታሳዩ ኖሮ በቪዲዮ ይሄን ያክል እናቴ ላይ የምታደርጋት ነበረ። ዝም ብለህ ስትገምተው ማለት ነው፣ ገብቷል አይደለ? በዚህ ስቀይስ እናቴ እስከመቼ ነው የምትቆየው? አው ቪዲዮቹም ላይ ስናይ እንደነበረው እናተ እዚህ ቅዝቃዜ ላይ ረጅም ሰዓት ቆዩ ነበረ። ሲሚንቶ ላይ ማለትም ከመሬት ውሃም እየከለከለቻቸው ስትሳልቅባቸው ነገር ነበረ። በጣም የተለያዩ ነገሮችን ስታደርግ ነበር እና በጣም ከባድ ነው፣ ዘግናኝ ነው። እንኳን ለአንተ፣ እናተ ለሆኑ ሰዎች እኛም ራሱ በጣም እየተረበሽን ነበር በምናየው ሁኔታ ግን መረጃ ማሰባሰብ ስለነበረብን የነበረብን ብዙም ነገር ቻለ አድርገን ታገሰን ቆይተናል። እስኪ አሁንስ እናትህ በምን ሁኔታ ላይ ናቸው? ወደ እናትህ ማይኩን ታደርግልኝና የተወሰነ እና ጫውታቸው። እናቴ እንዴት ነዎት? ሰላም ነዎት? አሁን ጤናዎት እንዴት ነው? ኧረ እግዚአብሔር ይመስገን፣ ተመስገን ነው። አሁን ትንሽ ይሻላል አይደለ? በጣም አሁን ቅድም የዶክተር ሪዛልቱን በተወሰነ መልኩ እያሳየኝ ነበር እና ካሜራ ከመግባታችን በፊት እግሮቹን በተወሰነ መልኩ መንቀሳቀስ ምናምን ጀምሯል። እና መጀመሪያ እነዚህ ለውጦች ለምንድን ያልታዩት ምንድን ነው እንደዚህ በሽታው እንዲቆዩ ቦታ ያደረጉት ነው? መጀመሪያ ላይማ መድኃኒቱን በአግባብ መውሰዱም የለም መድኃኒቱን ከመውጣው ይልቅ የሚጣለው ነው የሚበልጠው። መድኃኒቱን እያሳየችኝ የአይን አይኑን መድኃኒቱን እያየሁት ትጥለውና ውሃውን ትሰጠኛለች። ውሃውን ትከለክለኝና መድኃኒቱን ትሰጠኛለች። መድኃኒቱን በባዶ ወደ የምወስደው ጨጓራዬን ያቃጥለኛል። ውሃ ስፈልግ አትሰጠኝም። ኪኒኑን ታስቀምጥልኝ እና ትሄዳለች። ኪኒኑን ሰዓቱ ሲደረሰ ሲመስለኝ አንስቼ ውጠዋለሁ። ውጭ እየረሳ ድጋሚ ወስዳለሁኝ። ከበፊት የነበረውን ስቃይ ማትወይ ምግብ በሰዓቱ ስለማታገኝ መድኃኒቱም ያለ ምግብ አይሰራም። እኔ እዚጋ ቅዝቃዜው እንዲቀላይ ስታዩ እንጂ ማታ ላይ ያለ ቅዝቃዜ ቅዝቃዜ አይደለም። ልብስ ለብስ ቀርና ቅዝቃዜው ግሪን ይጠዘጠዘኛል። በቃ የተለየ ስሜት ምንም ሌላ የሚሰማኝ ስሜት ሳይኖር ይህ እዚጋ መገጣጠሚያ ላይ ግን በጣም ነው። በቃ የተለየ ስሜት የሚሰማኝ የነበረው እንዳልኩ ነው። ሁሉ ነገር ለማንሳትም ስሞክር ወድቃለሁኝ። ስወድቅ የሚያነሳኝ የለም። የመሬቱ ቅዝቃዜ ቅዝቃዜ አይደለም። በጣም ነው የሚያሳዝነው። ማለት ያው ሳይታወቅሎት እርሱም ደህና መሆኖትን እየተሰማው ጌዲም ገብተው ይወጣ ነበር እና በዛ ጊዜ ውስጥ ብዙ መከራ በዙ ችግር እንዳሳለፉ ሆኖ ነው የሚሰማኝ። እና አሁን ግን እነዚህ ለውጦች የመጡ ትብሮት መንቀሳቀስ የጀመሩት መድኃኒት በትክክል እየወሰዱ ስለሆነ ቅዝቃዜውንም ደግሞ የማያገኙት ቦታ ላይ በደንብ እንክብካቤ እየተደረገለት ስለሆነ ነው ማለት ነው። አሁን ባለፈው ከተፈጠረው አንተ እያለ እዚህ ከተፈጠረው ነገር በኋላ ሐኪም ቤትም ገብቼ በነበረበት ሰዓት ላይ ዶክተሩም ሲቆጣ ነበር፣ እንዴት እስካሁን ድረስ ምንም ለውጥ አናይም እያለ። አሁን በአግባቡ ምግብ እበላለሁኝ፣ በሰዓቱ የምፈልገውን ነገር አገኛለሁ፣ ሙቁንም ምኑንም እያለ ልጄ የተጎዳብኝ ብቻውን እንጂ ይሄ አለፈው ያልኩህ እዚህ ጋር መገጣጠሚያ ላይ የነበረው ይህን የሚያመኝ ስሜት ሁሉ እግዚአብሔር ይመስገን አሁን ደህና ነው። እሱ ሲያነሳኝም አዎ እሱ ሲያነሳኝም እዚህ ጋር እንዳልጎዳ ደግፎ ግሪና በስነ ስርዓት ነው የሚያነሳኝ። እሷ ስታነሳኝ ይህን እዚህ ብብትና ብብት ውስጥ ከታ ስለምትጎትተኝ ስለነበረ እሱ ሁሉ አሁን ጓጉሎ የነበሩ ፌብ እያለሁ በጣም የሚያሳዝን ነው። ማለት መሆን ያልነበረባቸው አንድነት በትክክል የማይገባቸው ነገሮች ሁሉ ነበረ ሲሆኑ የነበረው እና ያ ደግሞ በጣም አሳዛኝ ነገር ነው። ፈጣሪ አሁንም ቢሆን የራሱ የሆነ ጊዜ ያለው የራሱ የሆነ አሰራር አለው እና አሁን በጥሩ ሁኔታ እንደሚገኙ ፊቶትም ያስታውቃል። ያኔ ስመጣ ትንሽ ሲያወሩ የነበረበትም ነገር ትንሽ ሰበር ብለው ነው እና ፈጣሪ ይመስገን፣ አሁን ቆንጆ ሁኔታ ላይ ነው ያሉት። አሁን እግዚአብሔር ይመስገን፣ አሁን ማስመሰሉ ራሱ ቀረል ጊዜ ሲመጣ የውሸት መሳቁ ልጄ ምን ሆነብኝ? ምናልሆን ለሊት ተኝቶ አደረውት፣ ለሊት ጠዋት ሲነሳ ኮ ማገኘውም አይመስለኝም። ከአሁን ከአሁኑ የሆነ ነገር ነገረችው ብላ ስለምታስብ ልጄ በቃ የሆነ ነገር የምታደርገው ነበር የሚመስለኝ። አሁን ስጋቱ የለን። ታስፈራሮት ነበረ። የሆነ ነገር ብትናገሪ ገለዋለው እንደዚህ ነበር ምትሉት። በአንድ በአንድ ጠብታ ኪኒ ነው ድፍት ማድረገው ነው ምትለኝ። የሚጠጣው ነገር ውስጥ አንድ ነገር ጠብ አድርጌ ድፍት፣ አይንሽ እያየ ነው ልጅሽ ተሳቆሚ ሞተው ተሸማቆሚ ሞተው ትለኛለች። ነገር ነው አካል ጉዳተኛ አርጌን ማስቀምጠው ትለኛለች። ደስ ይላት አሁን እኮ ተመስገን ነው ቶኝ ስቲ አሁን እኔ እኮ ያኔም ዊልቸር አግኝቼ ቢሆን ኖሮ እኮ እኔ ለኔና ለልጅ አላንስም ነበር። ያን ያላሰብኩት ነገር ሆኖ ነው አሁን ሐኪም ቤት ሲያወሩ ነው እንጂ ዊልቸር ባገኝ ኖሮ እኔ እጅ ግሬኩ ይንቀሳቀሳል እንደው ከግቢ መውጣት ባልችል ለራሴ አላንስም ነበረ። ለራሴ መሆኑ ይችል ነበር። ያው ልጄ አልገባውም በሰዓት ብዬ ሆነ የነበረው ነገር ብቻ፣ ምን አለፋ እግዚአብሔር ይመስገን፣ አሁን ሁሉም ነገር አልፎ ይኸው ተመስገን ብያለሁ። ጥለት የመለስ ብሏል። ምንድነው ነው ከዚህም በላይ ጌዲም ወጣ ብሎ ስራ መስራት መቻል አለበት። እርስዎም ደግሞ በቻሉት መጠን ጤናውትን መጠበቅ ስላለበት ማገዝ አለበት። መድኃኒት በትክክል አሁን ለእርሱ የሚገቡለት ነገር ሊያግዙት የሚችሉት ነገር ምንድነው ነው በትክክለኛው ሰዓት ያው መድኃኒትንም ምግቦትንም ያስቀምጠሉታል። በደንብ በተገቢው ሁኔታ መድኃኒትንም መውሰድ ምግብ መብላት አለቦት። ቶሎ ለውጥ አሳይተው ደግሞ እሱንም ማገዝ መቻል ይኖርበታል። ያው ጤንነቱ ሲጠበቅ ለሱ ትልቅ እሱ ማገዝ ነው ብዬ አስባለሁ። ትክክል። እና ደግሞ አሁን ትንሽ መንፈሱ ረበሽ ብሏልና መጥፎ ሰዎች እንዳሉ እርስዎ እድሜ ያስተማሩትም ይኖራል እና መጥፎ ሰዎች እንዳሉ ጥሩ ሰዎችም ይኖራሉ እና ተስፋ እንዳይቆርጥና ደግሞ ህይወቱን መቀጠል እንዳያቆም በሌላ ሰዎች ደግሞ እየመከሩት ያለውን ከዚህ በኋላ ከልጄ ጋር ተነጋግረን እኔ አሁን የምፈልገው ዊልቸር ብቻ ነው። ዊልቸር ከመጣልኝ እኔ ለእኔ ና ለልጅ ነገር አስተካክሎታል። የምንችለው ነገር ካለ አጋር ድርጅቶች የምንሰራው ነገር ስላለ በተወሰኑ ነገር የሚረዳውትን ሰዎች እኔ አመቻችቼ እሱን ነገር በቅርቡ ምፈታለት ይሄን ነገር። በጣም ጥሩ ጌዲዮ፣ ወደ አንተ ልመለስ እና እስኪ የእሷ ጉዳይስ በምን አይነት ሁኔታ ላይ ነው ያለው? አሁን እሷስ ምን አይነት ሁኔታ ላይ ነው ያለችው? እኔ በተወሰነ መልኩ አውቃለሁ እያንዳንዱን፣ ነገር ግን ተመልካቾች የማወቅ ስላለባቸው የእሷስ ነገር እንዴት ሆኗል? ምን ላይ ነው ያለችው አሁን እና ጌዲ እስኪ እኔ ያለውን ነገር በተወሰነ መልኩ አውቃለሁ፣ ግን አንተ ለተመልካቾቻችን በደንብ ከራስ እንዲብራራ ስለፈለግኩ ነው። እና እስኪ የሷ ጉዳይ አሁን ያለችበት ሁኔታ በምን ሁኔታ ነው ያለው? በአንተና በእሷ መካከል ስለትዳራችሁ ወይም ደግሞ አሁን ያላችሁበት ሁኔታ በደንብ አብራርተ እንድትነግራቸው ፈልጋለሁ። ተመልካቾቻችን በደንብ ግልጽ እንዲሆንላቸው ማለት ነው። ትዳር ላይ እንኳን ብዙ የምትታማ አይደለችም ማለት። ለእኔ መልካም ነበረች። ገብተዋል። ለእኔ መልካም ሆና ለሌላ ሰው አደለም። ለእናቴ ለሌላ ሰው ጭራቅ ከሆነች እኮ አንተ እዛ ጋ ሁለት አስተሳሰብ ያላት ሴት እንዴት ልትሆን ቻለች ብለህ ጥያቄ ምልክት ታደርጋለህ። ምክንያቱም ወይኔ ስራ ስላለኝ ነው ፍቅር ምሰጠኝ ብያስባለሁ። ገብቷል። ስራ አጥቼ ቤቴ ብቀመጥ ውሻ ልታደርግ ትችላለች። ብዙ ነገሮች ስለሚቀርባት በዛ ነገር ፊት ልታደርግ ትችላለች። ስለዚህ ለእኔ መልካም ነበረች፣ ግን እንዳየው መጀመሪያ ጊዜ ቪዲዮን ስታሳየኝ እና እንዴት እንዴት ስታደርግ እንደነበር ስታሳየኝ በሩ እንዴት ገንጥዬ ራሴን ስሜቴን ተቆጣጥሬ በቃ እንዴት ብዬ ልንገር። በጣም እንዲሁም በዚህ ጉዳይ በዚህ ገጠመኝ በጣም በጣም ነው የማመሰግን ምክንያቱም እሷን ላደርጋት የነበረው ነገርን አንተ እየተከላከልክ እኔን እየተቆጣህ ምን እያልክ እያረጋጋኸኝ በቃ እያደረገው ነገር ሳላመሰገነ ሁለት ኪሳራ ነበረ ነው የምትከስረው። እውነቱን ለመናገር ከሆነ አንድ እናትህም በዛ መልኩ እሷንም ደግሞ አንተ እንደዛ ስሜታዊ በሆንክበት ጊዜ የሆነ ጉዳት ብታደርስባት፣ አንተም ደግሞ ተመለሰ ወይ እስር ቤት ነው ወይ ደግሞ አላስፈላጊ ነገር ውስጥ ነው የምትገባው። እና ያ ሁሉ ከመሆን ነው የገላገልኳችሁ እና የነበሩ ሰዎች እንዲህ መሆን ነበር እና ፊትህ እንዳየች ጭራሽ ድርጊቱን ከመካደው ማልፋ እናቴን ስሰር በሞትሽ ምናምናም ስትል ነበር። ምክንያቱም እስቲ በአንተ በኩል ሆነ እስቲ ቆም ብላ አስበው እናትህ በሞት አንተ የእሷ መድኃኒት እየተጠባበቅሁኝ እሷ በሞት በሞተች እያለች ስትለኝ ውስጤ የሚሰማኝ ስሜት ልነግር አልችልም። ምክንያቱም አንድ እናቴ አጠገቤ ነች። በዛ ሞመንት ውስጥ ነው ልጄ አንድ ነገርች ልጅ አደረጋት ብላ ራሷ አንስታ ሆስፒታል ገብታ በስንት በመከራ እንደዚህ ሆነ። አሁን አጠገቤ ቁጭ ያለችው ገብተዋል? አሁን የዛኔ መጥፎ ነገር ቢከሰት እናቴንም ላጣት እችል ነበር። ገብተዋል? ስለዚህ አሁን ከዛ በኋላ እናቴን አጥቼ እኔ ምን አይነት ህይወት ሊኖረ ነው? ዝም ብለህ ስታስቡ። ገብተዋል? ብቸኛ ነኝ። እናቴነች ያለችው። ገብተዋል? ማንም እኮ ነው ስም የሚወጣልህ፣ ወብዘራሽ ይሉካል። ገብተዋል? ቤተሰብ ምናምን የለንም፣ በቃ እናቴ ነች በቃ እሷም እናትም አባትም ሆና ለእኔ ብላ ጣቁራ ከሰውነት አንጻሩና ያሳደገች ገብቷል። እኔ እንኳን በህዋን ደርሼ በማላቅበት ደረጃ ላይ በነበረ ሰዓት ጎረቤቶች ይነግሩኝ ነበር እንዴት እንዴት አድርጋ እንደምታሳድገኝ ነበር ገብቷል። የሰው ቤት ሁሉ ልብስ ታጥብ እንደነበረ ገብቷል። ይህን ሁሉ ምነግረ ማነገረ ብል አንዳትለኛው ዛሬ ነው ፊቷ ምነግረ ገብቷል። ብዙ ነገር ለእኔ መስዋዕት ነቀፍለ። ስለዚህ ይህን ነገር እየነገሩኝ ያሳደጉኝ ህብረተሰብ መሃል እንዴት ነው እኔ የራሴን ትሪፕ መርጬ እናቴን ትቼ የራሴን ላይፍ ላይ የሚሄደው ስለዚህ አሁን መቶ ፐርሰንት ተለያይታችኋል ወይም ደግሞ እሷስ ያለችበት ኧረ እግዚአብሔር እግዚአብሔር ያክብራችሁ እግዚአብሔር ይስጣችሁ እሷ እጇን አግኝታለች እውነቴን ነው የምልህ በዚህ ጉዳይ እኔ እኔ እንጃ ማለት መጀመሪያ ብዬ ካለው እናንተ ጋር ልመጣ ስል ዩቲዩባችሁን አይቼ ማለት ደስተኛ ቤተሰብ በቃ ደስታ የሌላቸውን ቤተሰብ ደስተኛ አርጋችሁ ምናም ምናምን ይሄ ሙመንት ላይ እንዲፈጠርልኝ ነበር የፈለግኩትኝ። ግን ከዛ የበለጠ ነገር ነው አሁን ያገኘሁትኝ። አንደኛ የሰው ተሞክሮ አግኝችበታለሁ። ገብቷል አለ ምን አይነት ሰው መቅረብ እንዳለብኝ፣ ምን አይነት በብዙ ነገር ትመዝናለ። ገብቷል አለ በቃ እኔ እኮ አንድን ሴት ወድጄ ላገባ ስፈልግ ቤተሰቦቿ ግዴታ መውደድ አለብኝ። እንደዚህ አይነት እንደኔ መልካም አስተሳሰብ ያላት ያው መቼም አንተ መርጣ አይደለም ፈጣሪ የሚሰጥህን ነው ብቷል። ስለዚህ መልኳንም አይቼ አይደለም ሀብቷንም አይቼ አይደለም መልካም ሴት ከሆነች ለእኔ ፍቅር የምትሰጠኝ ከእናቴ ጋር ተከባብራ ልክ እንደ ራሷ እናት እናቴም እንደ ልጇ የምታያት አሁንም ምንም አይነት ተስፋ ሳትቆርጥ ከዚህም በኋላ እናትን በደንብ ተንከባከብ። የእናት ጸሎት ከዚህም በኋላ ቆንጆ ጥሩ ሚስት ይሰጣል ብዬ በእኔ በኩል ተስፋ አደርጋለሁ። እንዳልከውም እሷ የሚገባትን ቅጣት አግኝታለች፣ የሚገባት ቦታ ላይ ያለች። ተምራ፣ ተሻሽላ፣ ተስተካክላ ደግሞ የራሷን ሌላ ህይወት እንደምትመሰረተኛም ተስፋ አለን። እኔ በበኩሌ ከስተቱ የኛ ቻናላችን የተመሰረተበት ትልቁ ነገር ምንድን ነው? ሰዎች ስህተት ላይ ካሉ ከስተቶቻቸው ተምረው ሌላ የተሻለ ህይወት መምራት እንደሚችል ለማስረዳት ለማስገንዘብም ነው። ተበዳይም ደግሞ ካሉ እየተበደሉ ያሉ ካሉ ደግሞ ወደ ትክክለኛው አቅጣጫ ወይም ደግሞ ወደሚገባቸው ህይወት ወደ ደስታ ህይወት ወደ ደስተኛ አይነት ህይወት አግኝተው የሚኖሩበትን ነገር ለመፍጠር ነው። እና አሁን እናተ ላይ ትኩረት ማድረግ መቻል አለብህ ራስህም ላይ ምክንያቱም የአንተ ደስታ እናተ ተሽሏት ወይም ደግሞ በደንብ ስትራመድ ቆማ ስትሄድ ጤነኛ መሆና ስታይ ማየት ነው የእናትህ ደስታ በዛ መልኩ ነው። ያንተ ደስታ ደግሞ እናትህ ደና መሆኗ ነ የእናትህ ደግሞ ደስታ ደግሞ አንተ ድነው ነህ ተስተካክለህና ህይወትህን በትክክለኛው መልኩ ስትመራ ማየት ነው ነው እና ራስህን ላይ እናትህን ላይ መስራት መቻል ይኖርብሃል። እንግዲህ ተመልካቾቻችን ለዛሬ ዛሬ ከጌዲዮን እና ከጌዲዮን ቤተሰቦች ጋር የነበረን ቆይታ ይህንን ይመስል ነበር። በሌላ በአዲስ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ለቻናላችን ደግሞ ነባር ከሆናችሁ ወዳጆቻችን፣ ቤተሰቦቻችን ከነበራችሁ ደግሞ ገንቢ አስተያየቶቻችን፣ የተለያዩ ጉዳት፣ ችግር ያለባቸው ሰዎች ደግሞ ወደ እኛ በመምጣት የተለያዩ ችግሮቻችን ችግሮቻችሁን ከፈጣሪ ጋር በምንችለው መልኩ ለመፍታት እንሞክራለን። ለቻናላችን ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰባቸውን የሆኑ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም።